ሰላም ጤና ይስጥልን፣ የተወደዳችሁ የአማራ ኪንግ ቤተሰቦች የሰዓቱን ሰበር ዜናዎች ዘን ቀርበናል። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ተከታተሉን። በቅድሚያም አርዕስቶቹን እናስተዋውቃችሁ። በአዲስ አበባ ለገጣፎ ውጊያ ተካሄደ። በአካባቢው ከባድ የተባለ ተኩስ ሲደረግ እንደነበር የመረጃው ምንጮቻችን ከአዲስ አበባ ይፋ አድርገዋል። ዝርዝር መረጃውን ትሰሙታላችሁም። ህወሓት ብልጽግና በፈጸመው የድሮን ጥቃት 16 ሰዎች እንደሞቱና 22 ሰዎች እንደቆሰሉበት ተናገረ። ጉዳዩን የተመለከተ መግለጫ ከወደ መቀሌ ተሰጥቷል። እንመለከተዋለን። ፋኖ በአማራ ክልል የተለያዩ ቀጠናዎች ከባድ ውጊያ እያደረገ ይገኛል። ከወልዲያ ከተማ ቅርብ ርቀት ታላቅ ጀብዱ መፈጸሙንም ይፋ አድርጓል። ዝርዝር የውጊያ መረጃውን የምትሰሙት ይሆናል። ክቡራትና ክቡራን እነዚህንና ሌሎችንም መረጃዎች ይዘናል። ከእኛ ጋር እስከ መጨረሻው ቆይታችሁ እንድትከታተሉን እንጋብዛለን። ፋኖ በወልዲያ ቅርብ ርቀት ከባድ ጀብዱ ሲፈጽም የመከላከያ ጦር በአዲስ አበባ ለገጣፎ የእርስ በርስ ውጊያ ማካሄዱ ተነገረ። ከወልዲያ በቅርብ ርቀት አማ የሚጫ ተብሎ በሚጠራው አካባቢ ላይ በተፈጸመ የደፈጣ ጥቃት አንድ ኦራል ሙሉ ያገዛዙ ወታደር ሙትና ቁስለኛ ተደርጓል። ምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር ስድስተኛ ሻለቃ ከመርጦ ወደ ወልዲያ ከተማ ይጓዝ የነበረ ያገዛዙ ሰራዊት ላይ እማ የሚጫ በሚባል ቀጠና ደፈጣ በመያዝ በፈጸመው ጥቃት ኦራል ላይ የነበረውን ሙሉ ለሙሉ ሞትና ቁስለኛ በማድረግ እንዲሁም በእግር ይጓዝ የነበረውን ከሞትና ቁስለኛ የተረፈውን ብትንትኑን በማውጣት ከባድ ሰባዊ ኪሳራ በአገዛዙ ጦር ላይ ማድረስ ተችሏል። በቀጣይም ያገዛዙ ሰራዊት ላይ የሚወሰደው እርምጃ በደፈጣ ጥቃትና በፊት ለፊት ውጊያ ተጠናክሮ ይቀጥላል ሲል ፋኑ አስታውቋል። ይህ በእንዲህ እንዳለ ከአዲስ አበባ ለገጣፎ አቅራቢያ በሚገኘው የመከላከያ ካምፕ ላይ ከባድ የተኩስ ልውውጥ ሲደረግ 12 የመከላከያ አባላት መገደላቸው ተሰምቷል። በመከላከያ ካምፕ ውስጥ በተነሳ የእርስ በርስ ውጊያ ያገዛዙ ወታደሮች እርስ በርስ ተጫርሰዋል ነው የተባለው። በካምፕ ውስጥ በነበረው የእርስ በርስ ውጊያ አስራ ሁለት ወታደሮች ሲገደሉ አንድ የቡናና ሻይ ቁርስ ቤት ሰራተኛም በተኩስ ልውውጥ መሃል መገደሏ ተነግሯል። የእርስ በርስ ውጊያው የተደረገው ትናንት ከሰዓት ሲሆን ወደ ወሎ ትሄዳላችሁ ተብለው የነበሩ የ94ተኛ ክፍለ ጦር ወታደሮች በዝግጅት ላይ ባሉበት ወቅት የኦሮሚያ ልዩ ኃይልና ሚሊሻ ወደ ካምፑ በመግባት የመከላከያ ዩኒፎርም እየለበሱ ከነሱ ጋር መቀላቀል ሲጀምሩ ይሄ ለምን ይሆናል? ለምን የመከላከያን ስም እያጎደፍን ነው? ይህንን አንቀበልም ያሉ ወታደሮች ተረሽ ነዋል በአገዛዙ በኩል የሚሰራው ህገወጥ ስራ ሳያንስ ጓዶቻችንን እንዴት ተረሽናላችሁ በሚል የእርስ በርሱ ውጊያ እየተደረገ ሲሆን ለአንድ ሰዓት የእርስ በርሱ ውጊያው ተካሂዷል። በዚህም አስራ ሁለት ወታደሮች ሲሞቱ የቆሰሉትም ብዙ ናቸው። ተኩሱን ለማስቆም ከፍተኛ ጄኔራሎች ወደ ቦታው በፍጥነት የሄዱ ሲሆን ተኩሱን አረጋግተው አሁን ተቃውሞ ያስነሱትን ወደ ወታደራዊ እስር ቤት እያጓጓዟቸው ነው ተብሏል። በሌላ ዜና ህወሓት ብልጽግና በፈጸመው የድሮን ጥቃት 16 ሰዎች እንደሞቱበትና በርካቶች እንደቆሰሉበት አስታወቀ። ብልጽግናና ህወሓት ደቡብ አፍሪካ ላይ ግጭትን የማቆም ስምምነት ከተፈራረሙ ባለፈው ጥቅምት 23 ሶስተኛ ዓመቱን ደፍኗል። በሁለት ዓመቱ ጦርነት ለተጎዳው ህዝብም ሆነ አስከፊውን እልቂት ለታዘበው ሰላም ወዳድ ወገን ጦርነቱ የቆመበት ሶስተኛ ዓመት ሙታን የሚዘከሩበት፣ የስምምነቱ ገቢራዊነቱ የሚገመገምበት፣ አሳዛኙ ጥፋት እንዳይደገም ስለ ሰላም ጽናት ቃል የሚገባበት በሆነ ነበር። ነገር ግን አልሆነም ይላል የዶይቸ ቬለ ትንታኔም። በተቃራኒው ህወሓት እንደገለጸው ሰሞኑን የብልጽግናው አገዛዝ በፈጸመው የድሮን ጥቃት ስድስት ሰዎች ሲገደሉ 22ቱ ቆስለዋል። በሌላ መረጃ በትናንትናው ውለት በምስራቅ አርሲ ዞን ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ ሶስት ምዕመናን መገደላቸው ተሰማ። አርሲ ዞን ውስጥ የምዕመናን ግድያና የወጣቶች አፈና አሁንም ተባብሶ እንደቀጠለ የታወቀ ሲሆን በትናንትናው ውለትም ከጠዋቱ ሶስት ሰዓት ገደማ በዞኑ ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ አውድማ ላይ እህል እየወቁ የነበሩ ሶስት ሰዎች በጥይት ተመተው መገደላቸው ታውቋል። የማህበረ ቅዱሳን ቴሌቪዥን የአካባቢው ነዋሪዎች ሰዎችን ዋቢ አድርጎ እንደዘገበው ከተገደሉት ምዕመናን መካከል ዲያቆን እዮብ እጅጉ፣ ጥላሁን ቦጌ እና ሕፃን ጻዲቃኔ ሰራዊቱ የተባሉ የኦርቶዶክስ እምነት ተከታዮች ይገኙበታል። ስርዓተ ቀብራቸው በጠለታ ቅዱስ ገብርኤል ቤተ ክርስቲያን በትናንትናው ዕለት ከቀኑ ሰባት ሰዓት ላይ ተፈጽሟል። በተጨማሪም ከዚህ ቀደም የነበሩ የምዕመናን አፈናና ግድያን በተመለከተ መረጃ ቀብላችኋል በሚል ምክንያት የአካባቢው ወጣቶች ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኙ ነዋሪዎቹ ኗሪዎቹ ለማኅበረ ቅዱሳን ቴሌቪዥን ተናግረዋል። በስፍራው ላይ የጸጥታ ኃይል ቢኖርም ኢሰብአዊ ድርጊቱ አፈናና ግድያው ተባብሶ መቀጠሉን ቀጥሏል ብለው ለማህበረ ቅዱሳን ቴሌቪዥን የተናገሩት ምዕመናኑ ናቸው። ስለ ጉዳዩ ተጨማሪ መረጃ ለመጠየቅ የቅድስት ቤተ ክርስቲያን መዋቅር ወደ ሆነው የሀገረ ስብከቱ ስራ አስኪያጅና የዞኑ የጸጥታ ዘርፍ ኃላፊ የእጅ ስልክ ላይ በተደጋጋሚ ብንደውልም ለማግኘት ያደረግነው ሙከራ ሳይሳካ ቀርቷል በማለት መረጃውን አጋርቷል። ከዚሁ ጋር በተያያዘ በአሁኑ ሰዓት ሴቶችና ሕጻናት አካባቢውን ለቀው ወደ ሌላ ቦታ እየሸሹ እንደሆነም ታውቋል። የአሁኑን ጨምሮ ባለፉት ሁለት ሳምንታት ውስጥ ብቻ በተፈጸሙ አራት ተከታታይ ጥቃቶች 28 ሰላማዊ ሰዎች ግድያ እንደተፈጸመባቸው መረጃዎች ያሳያሉ። በምስራቅ አርሲ ሀገረ ስብከት በሆንቆሌ ዋቤ ወረዳ በቀቅሳ ቀበሌ ጥቅምት 18 ለ19 አጥቢያ ከምሽቱ አራት ሰዓት ላይ አምስት ምዕመናን በታጣቂዎች መገደላቸው ተዘግቦ ነበር። በተመሳሳይ ጥቅምት 17 ቀን 2018 ዓ ም ከሌሊቱ አራት ሰዓት አካባቢ በምስራቅ አርሲ ሸርካ ወረዳ ሄላ ሌላ ዘባባ ቀበሌ አርሴ ማጥቢያ የሚኖሩ ምዕመናን በታጠቁ ኃይሎች ባሰቃቂ ሁኔታ ሶስቱ መገደላቸው እና አራቱ ደግሞ መታገታቸው ተገልጿል። በሶስተኛነት በአርሲ ሀገረ ስብከት ጉና ወረዳ በሚገኝ ኖኖ ጃዊ ቀበሌ የሚኖሩ 14 ምዕመናን ከሌሊቱ ስድስት ሰዓት አካባቢ በዕለተ ረቡ ጥቅምት 13 2018 ዓ.ም ለ14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን ስድስቱ ከመገደላቸው ከአንድ ቀን በፊት ቀድመው ታፍነው ተወስደው ነበር ተብሏል። ላለፉት ሁለት ዓመታት ማለትም ከ2016 ዓ ም መስከረም ሁለት ጀምሮ እስከ 2017 ዓ ም ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆን 27 ምዕመናን ደግሞ አሁንም ድረስ ታግተው ያሉበት እንደማይታወቅ መረጃዎች ይጠቁማሉ ይህ በእንዲህ እንዳለ በወረዳው ካሉ 37 አብያተ ክርስቲያናት ውስጥ ከ16 በላይ የሆኑት አገልግሎት የማይሰጡ መሆናቸውን እና ከነዚህም መካከል ሶስቱ ሙሉ በሙሉ መዘረፋቸው ተጠቅሷል በሌላ በኩል በአርሲ ዞን የተከሰተውን ችግር እንዲያጣራ የተሰየመው የኢትዮጵያ የሃይማኖት ተቋማት ጉባኤ ኮሚቴ መግለጫ አነጋጋሪ ሆኗል ትላንት የመጀመሪያ ደረጃ ነው የተባለ ሪፖርቱን ያወጣው ኮሚቴው በወረዳዎቹ የሰዎች መገደል መታገትና የንብረት ውድመት መከሰቱን ከአካባቢው ማህበረሰብና ጉዳት ከደረሰባቸው ወገኖች መረጃ ማግኘቱን ጠቅሶ የተገደሉት ሰዎች እንዲሁም የአካል ጉዳትና የንብረት ውድመት ያጋጥ ማቸው ዜጎች የአንድ ሃይማኖት ተከታይና አገልጋዮች አለመሆናቸውን አንስቷል። ይሁንና በርካታ ዜጎች ሪፖርቱ የድርጊቱን ሰለባዎች በትክክል ከመለየትና መፍትሄ ከማፈላለግ ይልቅ የመሸፋፈን ስራ እንደሰራ በመግለጽ ሀሳባቸውን በማህበራዊ ሚዲያ እያጋሩ ይገኛሉ። በሌላ መረጃ በብልጽግና አገዛዝ ተይዘው ከአመት በላይ በእስር ላይ የነበሩ የግፍ እስረኞች ከ13 ዓመት እስከ 23 ዓመት ጽኑ እስራት ተፈረደባቸው። የአገዛዙ ፍርድ ቤቶች እስረኞቹን ተደጋጋሚ የሆነ ፍትህ አልባ ቀጠሮ በመስጠት ከሁለት ዓመታት በላይ ካመላለሷቸው በኋላ ነው ጥቅምት 25 2018 ዓ ም በዋሉት ችሎት ብይኑን ያስተላለፉባቸው። በምስራቅ ወለጋ ዞን አንገርጉቴ ከተማና በሌሎች የዞኑ አካባቢዎች በማንነታቸው ምክንያት ለስር ተዳርገው ነቀምት በሚገኘው የዞኑ ከፍተኛ ፍርድ ቤት ክስ ተመስርቶባቸው ለአመታት ሲከራከሩ የቆዩት ተከሳሾች ከፍርደኞቹ መካከል የተወሰኑት በምርመራ ወቅት በተፈጸመባቸው ድብደባ የተነሳ ለከባድ የአካል ጉዳት መጋለጣቸውን ጣቢያችን ባደረገው ማጣራት ለማረጋገጥ ችሏል። የዞኑ ከፍተኛ ፍርድ ቤት ጥቅምት 25 2018 ዓ ም በኋላው ችሎት በሙሉ ቀን አንተነህ የክስ መዝገብ ስር ከሚገኙ ሶስት ንዑስ የክስ መዝገቦች መካከል አንዱ በሆነው በሰለሞን አሰፋ ክስ መዝገብ ተከሰው በእስር ላይ ሆነው ሲከራከሩ በቆዩ የአማራ ተወላጆች ላይ ብይን አስተላልፎባቸዋል። በክስ መዝገቡ ከተከሰሱ 31 የአማራ ተወላጅ ተከሳሾች መካከል 14ቱ ከሁለት ዓመታት በፊት ለእስር ከተዳረጉ በኋላ የዋስትና መብት ተነፍገው በማረሚያ ቤት የድብደባ ማዕትና አይነት ሲፈጽ መባቸው የቆዩ መሆናቸውን ሚዲያችን ማረጋገጥ ችሏል። በችሎቱ ከተከሳሾቹ መካከል 17ቱ በሌሉበት የእስር ፍርድ የተላለፈባቸው ሲሆን ለእስር ከተዳረጉት 14 የአማራ ተወላጆች መካከል ሁለቱ በማረሚያ ቤት እንዳሉ በደረሰባቸው ከባድ ድብደባ ምክንያት ህይወታቸው አልፏል። አንዱ ከመያዙ በፊት ከጸጥታ አካላት ጋር በነበረ የተኩስ ልውውጥ ቆስሎ በሕክምና ሲረዳ ቆይቶ ህይወቱ አልፏል ተብሎ ብይን ሳይተላለፍባቸው ቀርቷል። በተጨማሪም በምርመራ ወቅት በተፈጸመባቸው ች ከባድ ጉዳት ከደረሰባቸው መካከል የሚጠቀሱት ሶስቱ ተከሳሾች በነፃ የተሰናበቱ ሲሆን ችሎቱ በስምንት ተከሳሾች ላይ 13 ዓመት ከስድስት ወር እስከ 23 ዓመት ጽኑ እስራት ፈርዶባቸዋል። በዚህም አንደኛ እሸቱ ከበደ 23 ዓመት፣ ሁለተኛ አበባው አድማሱ 23 ዓመት፣ ሶስተኛ ጌታቸው ሽፈራው 23 ዓመት፣ አራተኛ ሰለሞን አሰፋ 22 ዓመት፣ አምስተኛ ጀማል ሲራጅ 14 ዓመት፣ ስድስተኛ አህመድ አያሌው 13 ዓመት ከስድስት ወር፣ ሰባተኛ እንድሪስ ሐሰን 13 ዓመት ከስድስት ወር፣ ስምንተኛ ስንታዩ ሀዲስ 13 ዓመት ከስድስት ወር ጽኑ እስራት ተፈርዶባቸዋል ነው ያሉት። ሚዲያችን ያነጋገራቸው የግፍ እስረኞቹ ቤተሰቦች በችሎቱ የአማራ ተወላጅ እስረኞች ምንም አይነት መከላከያ እንዳያቀርቡ ታግደው ነበር የሚሉት ሚዲያችን ያነጋገራቸው የግፍ እስረኞቹ ቤተሰቦች ከዚህ ቀደም በነበረው የክርክር ሂደት ላይም ፍርድ ቤቱ ያገዛዙ ጠበቆች ከኦሮሚያ ልዩ ኃይል ጋር እየተመሳጠሩ የሚያቀርቡትን ሐሰተኛ ማስረጃ ብቻ ነው ሲቀበል የቆየው ብለዋል። በኦሮሚያ ክልል በርካታ የአማራ ተወላጆች በማንነታቸው እንደ ወንጀል ተቆጥሮባቸው በገፍ ታስረው በሚፈጸምባቸው ያላቸው ድብደባ ፍርድ ቤት ሳይቀርቡ ሕይወታቸው ያልፋል። በርካቶችም በተለይ የምስራቅ ወለጋ ዞን መቀመጫ በሆነችው ነቀምቴ ከተማና ሆሮ ጉድሩ ወለጋ ዞን መቀመጫ በሆነችው ሻምቡ ከተማ ውስጥ ከሁለት ዓመታት በላይ ታስረው የሚገኙ ሲሆን ከእስረኞቹ መካከል በምርመራ ወቅት በተፈጸመባቸው ቶርች ጆሮቸው መስማት ዓይናቸው ማየት ያቆመና ከቦታ ቦታ መንቀሳቀስም የማይችሉ እንዳሉ የሚዲያችን ምንጮች ገልጸዋል። የተወደዳችሁ አድማጭ ተመልካቾቻችን ከአማራ ኪንግ ሚዲያ ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንጠብቃችኋለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ የተመኘን